ሰላም ጤና ይስጥልን ውድ የተከበራችሁና የተወደዳችሁ በመላው ዓለም ላይ የምትገኙ አድማጭ ተመልካቾቻችን እንደምናላችሁልን እኛ ፈጣሪ ይመስገን ሰላም ነን። በህዳር 13 2018 ዓመተ ምህረት በአንጋርና ሰቀላ ቀበሌ ላይ በተደረገው ውጊያ ዕለት በተመሳሳይ በዘገባችን እንዳወጣ ነው በባህርዳር ዙሪያ ወረዳ የግንድ ሎሚ ቀበሌ ላይ የንጹሃን አርሶአደሮችን ቤት የአገዛዙ ስርዓት ወንበር አስጠባቂ አድማ ብተና የማህበረሰቡን ንብረት ማውደሙን ገልጸናል። ቤቶች ተቃጥለዋል። ቤቱ ከተቃጠለበት ግለሰብ አንደበት እንደሚከተለው እናዳምጣለንና ና አብራችሁን ቆዩ። ስምክንና ቀበሌህን ወረዳ እናስተዋውቅና እስኪ የነበረውን ሂደት አስረዳን። እኔ ታዘበ ወንዲፍረው ታገደ እባላለሁ በባህርዳር ዙሪያ ወረዳ በግንድ ሎሚ ቀበሌ ነዋሪ ነኝ። ንጹህ አርሶ አደር ነኝ እና እንደተለመደው የወራሪው የመንግስት ተላኪ እየመጣ በቀበሌያችን ላይ አላማው መሳሪያችን ከብታችን ሽጠን እህላችን ሽጠን የምንገዛው መሳሪያ ገፎ ራሳችን መግደል በመሆኑ በተደጋጋሚ መጠዋልኝ። እኛም በመጠንቀቅም በመረጃም እንደዚያው ያቅማችን ያህል በመከላከል አመልጠናን። አሁን በአስራ ሦስት መጥተዋለኝ። የአንጋር ላይ ውጊያ ስለነበረ እኛንም ወደዚህ አመጡ። ደግሞ የሚደርስልን ሰው ባለመኖሩን በመረዳት በጣም ኃይላቸውን አጠናክሮ ወደ ቀበሌ ገቡና፣ እኛም የማንችለው በመሆኑ ወደ ራሳችን አፈግፍገን ወጠናለኝ። የምኖርበትን ዘጠና ስድስት ዚንጎ ቤት ነው ሙሉ ንብረት እንዳለ የልዣ ከአርቦለ ዚንጎ ርጃፍ አለ ንብረቱን እህሉ በሙሉ ሙጥጥ አድርገው ሳሰደውታል። ቤቴ ምንም አንድ ዕቃ ሳላንጠለጥል በውስጥም የተዳደረው ቤተሰብ ተሰዳጅና ዳሬ ወጡ አዳሪ እንዲሆን የኔም ቤትና የእንደዚያው ቀበሌ ነዋሪ አቶ ገብሩ ይባላልኝ እሱንም የመኖሪያ ቤት ከሰማንያ አራት ዘንጎ ምንም አንድ ተቃሳ አንጠልጥል ሳይወር በሙሉ ቤቱን ሰዓቱን ጨርሶ እስከሚሄዱ እዛው ቁጭ ብለው ያዱ አመድ ከሆነ በኋላ ይሄው እነሱ ሄዱ። ማህበረሰቡ እቃም ለመውጣት ለማጥፋት ቢባልም በጥይትም ብዙ ጥይት ተኩሰዋልኝ በዱላም እያባረሩ፣ ሰውም ሰግቶ ስለነበረ መቅረብ አልቻለም። ጨርሶ እስከሚወድም ድረስ የሁለታችን እንግዲህ እንትን ብሎ ሰደውብናልኝ። በመቶ ቁጥር ንጹሐኑ በየሜዳ በመግደል ጠበንጃው በመንጠቅ በየጊዜው ምድር ችግር እየደረሰብን ነው። ለማህበረሰቡ እንዳጠቃላይ የምታስተላልፈው መልእክት ካለህ ያለውን ሁኔታ አስመልክቶ ማህበረሰቡ ላይ የሚያስተላልፈው ማሰላልፎ መልዕክት ምንድነው? አሁን ከዚህ ላይ የሚደርስብን ጉዳይ ባለመኖሩ ራሱን ተደራጅቶና ታጠናክሩ ራሱን መጠበቅ ማለት ሰው መምረጥ አይችሉም። ዝም ብሎ ያገኙትን ነው የሚመቱ፣ ያገኙትን ነው የሚቀሙ። ዝም ብሎ በቃ መለየት ስላልቻሉ አሁን እኛ እንግዲህ ራሱ ተጠናክሮ ሲያበቁ ሞትና ከምንናጠብ ተደራጅተን እራሳችን መጠበቅ መቻል እንዳለብን ነው የማስተላልፈው። እሺ፣ እናመሰግናለን ውድ የተከበራችሁ ና የተወደዳችሁ በመላው ዓለም ላይ የምትገኙ አድማጭ ተመልካቾቻችን የነበረውን እውነት አባታችን አቶ ታዘብ ወንዲፍረው በአንደበቱ የነበረውን ክስተት አብራርቶ ነግሮናል። የነበረው ሂደት ማህበረሰቡ እንኳን ቤቱ በሳት ከተያያዘ በኋላ ማህበረሰቡን ለማጥፋት በሚሄድበት ሰዓት ማህበረሰቡን በመደብደብ በጥይት እየተኮሱ ሽብር በመፍጠር እንዳይቀርብና ቤቱ እንዳይተርፍ በማድረግ እስከ መጨረሻዋ ሰዓት ድረስ በቦታው ተቀምጦ አድማብተና የተባለ ተላላኪ ቡድን የሁለት ንጹሃን አርሶአደሮች ቤት እንደወድም ተደርጓል። እናም በመላው ዓለም ላይ የሚገኝ ማህበረሰብ በህዝባችን ላይ እየደረሰ ያለውን ግፍ በጽኑ ሊያወግዝ እና ድምጽ ሊሆን ይገባል። ከዛ ከዛዎች ከአባታችን አንደበት እንደሰማ ነው ሁሉም ማህበረሰብ በየቀበሌው ነቅቶ ተደራጅቶ ታጥቆ ቀበሌውንና ራሱን መጠበቅ እንዳለበት። ይህ ወራሪ ኃይል በተሰማራበት ቦታ ሁሉ የንጹሐንን ቤት ይዘርፋል፣ ሀብት ንብረታቸውን ያወድማል፣ ህይወት ያጠፋል። ስለዚህ አላማው የአማራን ህዝብ ከርስት ከቀየው ከሀገሩ ከወገኑ መነጠልና አለፍ ሲልም ህይወቱን እየቀሙ የዘር ማጥፋት ወንጀል እየተፈጸመበት ስላለ በጋራ ሁኖ ሁሉም ነቅቶ ከዳር እስከዳር ቀፎው እንደተነካበት ንብ አገሩንና ቀየውን ማስከበር አለበት እንላለን። ይህንን መሰናዶ ቀረጻ አድርጌ እናዘጋጅቼ ወደ እናንተ ያደረስኩላችሁ እኔ ፋኖ አማረ ጌታቸው፣ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ እቶ ሁለተኛ ኮር 11ኛ ክፍለ ጦር ዝግንኙነት ኃላፊ ነበርኩኝ። በሌላ መሰናዶ እስከምንገናኝ የሳምንት ሰው ይበለን።